ራሴን ያዙ። እርጥብ ውሃ የእርሳቸው እጅ እርጥብ ውሃ፣ እስከ ታች እንደ ውሃ ፈሰሰ። እጅ በእኔ ላይ የዛ ከዚህ ጊዜ ወዲያው እግዚአብር የሰጠኝ ስጦታ፣ አሁን የተማርኩትን ምስክር ወረቀት ዲፕሎማ የለኝም። እስከዛሬ በጸጋዬ ነው ብቻ፣ እግዚአብሔር ጸጋ ሰጠኝ። አውሬ ከሞቴ ይበላሉ። አንዳንዶችን ሞቶ ሰባት ቀን የቆየው ጥሩ ያሉ ሆኖ ነገር ሁሉ ይበላሉ፣ ዝም ብሎ ይበላሉ። ብዙ ወንጌላውያን አህያ ሽንት ጠ እንጨት ብሬ ይበላሉ፣ በእንጨት ስር ያደሩ መከራ ተቀበሉ። ሰላም ለእናንተ ይሁን፣ የተወደዳችሁ የጋብስ ቤተሰቦች ዛሬም የምንገኘው በወላይታ ሶዶ ነው። በዚህ ደግሞ ለዛሬ እንግዳችን አድርገን ያቀረብንላችሁ በጣም የተወደዱ አባት አሉ። ጋሽ ሳሙኤል ይባላሉ ወንጌላይ ሳሙኤል ይባላሉ። አባባ ሳሙኤል ይባላሉና ከእሳቸው ጋራ ደግሞ እንዲሁ ደግሞ አብረውን ያሉ ፓስተር ተስፋዬ ገብረ ያሉ። ዛሬ እንግዲህ ጋሽ ሳሙኤል ጋራ ቆይታ እናደርጋለን። አስቀድሜ ለዚህ እድል ስለሰጡን፣ ይሄንን አጋጣሚ እንድንጠቀም የህይወቶትን ምስክርነት ጌታ በእርሶ ህይወት ውስጥ ያከናወነውን ለትውልዱ ለማሰማት ፈቃደኛ ስለሆኑ ከልብ አመሰግናለሁ። እግዚአብሔር ይባርኮት፣ ማለት ፈልጋለሁ። እግዚአብሔር ይባርካችሁ። አሜን። እድል ያጋጠመን ደስታዬ ከልክ በላይ ነው። ከኔ ጋር ለወንጌል የደከሙ ብዙዎች ወደ ቤታ ሄደዋል። አሁን ብቻ ይቀረ። ከኔ የበለጠ ሽማግሌ የለም። በልጅነት ጊዜ፣ በህፃንነት ጊዜ ክርስቶስን ሰው ሳይሰብክ የራሴ ፍቃድ ቤተክርስቲያን የእጄ ክርስቶስን አገኘው። ብዙ ጦርነት ተነሳብኝ። የእኔ ዘርዎች የሰው ከብቴ እንደው አርዶ ዝም ብሎ ይበላሉ። ብዙ ስለሆኑ ለሰው አይፈሩም፣ ይበላሉ። መጽሐፍ ቅዱስ ሳነብ ርኩስ ነገር ቢሆን አውቄ ከነሱ ተለይቼ በቤተክርስቲያን አለፉ እንጂ ዘራፊዎች ነበሩ ማለት ዘራፊዎች ክርስቶስን ማግኘት አይችሉም፣ አይወጡም። ስለዚህ ከነሱ ተለይቼ፣ አባቴ ሞቷል፣ እናቴ ደህና ቤተክርስቲያን አድጌ ትንሽ ብተል ተማርኩና አሰብኩ እኔ ሰባኪ መሆን ይፈልጋሉ። አንድ ጊዜ ከባድ በሽታ ያዘኝ፣ አመንኩ ወዲህ። አባባ ኦምቦሌ አንድ አማኝ ልጅ ያላመነ ቤተክርስቲያን ተወልዶ ክርስቶስን ካገኘ ወዲህ በጣም ይታመማል። ሰምቶ ከቤተ ክርስቲያን ሽማግሌዎቹ ወደ እኔ መጥተው እራሴን ያዙ። እርጥብ ውሃ የእርሳቸው እጅ እርጥብ ወንጌላዊ

አሮፕላን ማረፊያ አወጣው። አውሮፕላን አረፈ። ቤተሰቦችን ሰቦችን ወስዶ ሰጡኝ። ሰባት አመት እዛ ቆይቼ አስራ አንድ ቤተ ክርስቲያን አቋቋምኩ። እስከ ዛሬ ቤተ ክርስቲያን አድጋ ራሷን ይችላ። እዛ ኮንታ ማለት ነው። ኮንታ መብል እንጨት ስር እንጨት ማደሪያ እንጨት ስር መብል እንጨት ስር ምግብ ማግኘት አልቻሉ። በጣም ደክሜ ከዛ ተመልሸ እንደገና፣ ካፋ ካፋ ቁንቋ አስቸጋሪ ነው። ዋማዲጎ ስንገባ ዋማ ድጎ ዲጎ ይላሉ። ሰላም ማለት ዲጎ። ኮኒኒ ይላሉ። ኮኒኒ ማለት አንተ ማን ይላል። ሰው ነኝ ማለት አሾ ነኝ፣ አሞ አሾ ነኝ ይባላል። የምን ሰው ክርስቶስን አብሳሪ ነኝ። ይቦት ገባው ቁጭ በል ማለት ቆተ ቦት ማለት ይባትቦት ያለ ተናገራል። ምን ብዬ ልናገር? አንገብጋቢ የሆነው እራብ ጥማት አስቸጋሪ ነው። እራብ ምን ነው ሻጮ ይችቴ ጥማት ማን አጮ ቻታኔ ለማብላት ምንድነው ማሞታኔ

ዛም ተቸግሬ በኮንታ ሰባት ዓመት በፓፓ ሶስት ዓመት አስር ዓመት ዛቆች አለ። ከዛ በኋላ ወደ ምንድነው ግን እምነታቸው የነበረው እዛ አሁን ለምሳሌ ያክል ኮንታ ህዝቡ ሚያምነው ምንድን ነበር? በአዳም ልቆ አዎ እምነት የላቸው። ስለ ጌታ ኢየሱስ አያውቁ። ምንም ክርስትናም የላቸው፣ እምነትም የላቸው። የሞተ ከብት ይብላሉ ዝም ብሎ አሃ አውሬ ከሞተ የበላው አንዳንዶችን ሞቶ ሰባት ቀን የቆየው ጥሩ ያል ሆነው ነገድ ሁሉ ይበላሉ፣ ዝም ብሎ ይበላል። እርኩስ ናቸው። ከዛ በኋላ ግን ህዝቡ ተለወጠ፣ ተለወጠ። ጦንቋይ ያል የለም። ህዝቡ ሁሉ ጦንቋይ አይደለም። ህዝቡ ሁሉ በሙሉ ጦንቋይ ብቻ ነው። ክርስቶስን አገኙ።

መብልም ተቸግሬ መጠጥም። ልጁ ግን ጌታን ተቀብሎ ነበረ በሚገባ። በመጀመሪያም ሲመጣ አ በመጀመሪያ ከዛ ስንሄድ ያመነ የለ ያመነ የለ። አ አስተምረን አ ምክር ሰተን ካመነን በኋላ ምን ይሆናል? በነፍሳችሁ ትድናላችሁ፣ በስጋችሁ ትፈውሳላችሁ፣ ትልቅ ሰው ትሆናላችሁ፣ ባለ ዲግሪ ትሆናላችሁ፣ ትማራላችሁ ጌታ ካወቃችሁ በኋላ ኢፖይታ ታገኛላችሁ። ካ ኢፖይታ እናገኛለን። አሁን ምን ማድረግ፣ እጅ አንሱ። እጅ ማንሳት ሌላ የምን ከፍለው ነገር የለም እጅ ብቻ። እጅን ከሰጣችሁ ክርስቶስን ትማራላችሁ። ብዙ ቦታ አንድ ቆይቶል መሰለ። አንድ ሰውዬ ጠፈርተኛ ሞቴል ሳይንቲስቱ ቅጣው እጅጉ ቅጣው እጅጉም አምኖ ተምሮ ከዚህ ደረሰ የዛ ጊዜ እኔ ያመነው በእርሶ አገልግሎት የሚገርም ነው ብዙ ሰው አምኖ ብዙ ሰው ተምሮ እስከ ውጭ ደረሰበት እስከዛ ቆየው ከዛ በኋላ ወደ ወላይታ መጣ ወላይታ ሰዎች ማይበር ሽማግሌ ብሎ መረብ አስራ አምስተኛው ቋንያ ስራ አይደለም ስጦታ አይደለም ብሎ ወጣሁ። ስድብ እፈልጋለሁ፣ እራም እፈልጋለሁ፣ ድካም እፈልጋለሁ። በዚህ አስመዝግባለሁ እንጂ ክብር አላገኘም ብሎ ወጣሁ። እስከ ዛሬ ድረስ ክብርም የለኝም ደሞዝም የለኝም፣ ግን ትልቅ ነው

እነዚህ ሁሉ ሰዎች በእርሶ ዘመን ያገለገሉ ናቸው ነው? እድሜዎት ትልቅ ነው ማለት ነው። አይመስሉም ከኔ የበለጡ እድሜ አሉ፣ ግን ከኔ ጋር አገልግለዋል። እንደው ጌታን ከተቀበሉ አሁን ስንት አመት ሆኖ ነው? አስራ ዘጠኝ አምሳ አመት የካቲት 26 ነው

ሁሉ በኔ ዘንድ ያለ እኮ የጸሎት ጸጋ አለኝ። አንድ ኮምታ አንድ ልጅ ሁለት ዓመት ልጅ ሞተ። በማታ ሞተ ወንድሙ ሞቶ፣ ጋሼ ጋሼ፣ ዳይቱን ይዘና ወንድሙ ሞቷል። በምን ምክንያት? በአባሳ ምክንያት ልጅ ሞቷል። አባሳ አባሳ እንደው መሰለኝ

እግዚአብሔር ሆይ እኔ እዚህ አልነበርኩም። ዝም ብሎ በኔ ግብ ለምን ይገባኝ? ከተማሪዎቼ አንዱን ገድላልና ወዲያው ማልዲስ ያሉ። እሺ ልጁ ዳን አምስት ልጆች አባት የሞቴ ልጅ ዋው፣ እስካሁን አለ እዚሁ ሀገር ማለት ነው። ጌታ እንደዚህ ያለ ነገር ለኔ ይሰጠኛል። ብዙ ድካም ቢኖርን ብርታት አለኝ ኃይል አለኝ። አሁን ለመንግስትን ለመናገር ለካቢኔች ለመናገር ድፍረት አለ። በደምብ ስሩ በጣም መልሶ፣ አለዚያ ትሞታላችሁ ወይም አንድ ነገር ለእናንተ ይዘ ፍርድ ቤትም ለማየት ይችላሉ። አሁን እውነተኛ ፍርድና ሀሰተኛ ፍርድ እያየው ተጠንቀቃን፣ ተሰውዬ፣ ለነፍሲ ተጠንቀቅ፣ ለልጆቺ ተጠንቀቅ፣ ለስጋይ በአለም ዙሪያ መቶ ስልሳ በሽታ አለ። በአለም ዙሪያ በአሁኑ ሰዓት መቶ ስልሳ ውስጥ ዋና ጻፊ፣ ምክትል ጻፊ፣ ሰብሳቢ፣ አመካሪ አለው። ልብድካም ልብድካም ምንድን ነው ጉበት በሽታ፣ ኩላሊት በሽታ አደጋ በሽታዎች ናቸው። በስም ታገኛች በታማኝነት ሲሉ ፍርድ ቤት ሄደው ነው እንደዚህ የሚሏቸው። አጥቢዬ ፍርድ ቤትም በማንኛውም ፍርድ ቤት የሚናገሩትን ሰዎች ስለሚፈሩ ይሰማሉ። ለምን አይሉ። እሳቸው ሲናገሩ ይፈራሉ፣ ይሰማሉ። በከተማም ይጸልያሉ። በኮሪና ጊዜ ዞሬ ጸልዬ ነበር። ኮሪና ሆይ ተመለስ። ወላይታ የክርስቲያን አገር ነው እንጂ። ይገባሉ። ማታ አገኘው ስትጸልይ ትልቁ መጽሐፍ አለ። ይህም አንድ ደስ ሲጸልይ መጣ። ምንድን ነው ኮሪና? ኮሪና ቀሳፊ በሽታ ነው። ኮሪና እናንቴም አይመለከትም አይዘዋል። ነገ ወጣውና ማቴና ጌታ ነው ያሉት። እየጸለዩ እያለ በራእይ መጣ። ራእይ መጣና ለምን ትፈራለ? ኮሪና መጥፎ በሽታ ነው፣ ገዳይ ነው። ይ ወላይታ አይመለከትም፣ ደቡብ አይመለከትም

በዚህ በአገልግሎቴ በጣም የሚገርም ነገር እኔ በጣም በእድሜ ሁሉ በጣም የሚገርመኝ ነገር ይሄ ነው። በአገልግሎቴ ብለው የሚያስቡት ፈተና ምንድነው? ድል ምንድነው? ፈተና እስከዛ ነው፣ ግን ከባድ ድል ያገኘው አንድ ጦንቃይ ነበረች፣ ከባድ ጦንቃይ በዓመት አንድ ጊዜ በዓል አላት ለሱዋ ነገ ጠዛዛ ጦንቃይ ለባል ትወጣለች። ሰዎች ሚሊዮን አሉ። ሴቶች በሙሉ ቤት ዘግተው ወደ ምዕራብ፣ ወንዶች ወደ ምስራቅ ቤት ዘግተው ከአንድ እስከ ስድስት ሰዓት ሰው አይናገርም። ከፍት አይጮህም። እሳት ምልክት አያሳይም። ምንም ዛሚት ዝምታ ነው።

ጉዳዩ ምንድን ነው?

ሰው ሁሉ ቤት ከፈተ። የወረሰውን ሁሉ ለሰው ሰጠው። የባላባቱ አባት ጠመንጃ ወሰደችነ። ሰላም ሀገር ሆነ። የሳሙኤል አገል ካፋ እስከዛ የለም ካፋ ሰው ማመን ነው። እ ቋንቋ ችግር ነው እንጂ ሰው ያመናል። ልባቸው ክፍት ነው። ካፋ ሰው ሲጠራ ለቡና ሲጠራ ምግብ ስም ጠርቶ ነው የሚጠሩ

ያን ጊዜ እርስ ሲሄዱ የኦሞ ወንዝ በጣም ከባድ ነው። መኪና ድልድይ ሁሉ የለም። ፌደራል ሰማት ድልድይ አለ አይደለም? በሱ ተሻግረን ነው። ከዛ በኋላ በሳሊን ጣፋ እንጂ ጥሩ ነው። ሌላ ወንዝ ድልድይ የለ ደርሰን አካባቢው አድረን እሱ ከወረደ በኋላ መሻገር ነው እንጂ ከዛ በ ከኔ በፊት ይሄዱ እርሳቸው አማች በጣም ወፍራም ነበሩ። አዋቂ ነበሩ። ሰው ሁሉ ያከብሯቸዋል። በእርሳቸው ጊዜ ምን ይሆናሉ? መሬታቸው ሽጠው ገንዘባቸው በኪስ አድርገው አህያ ገዝተው ገብስ ገዝተው ግማሽ ገብስ ለዱቄት፣ ግማሽ ለቆሎ አድርገው መጠረቢያ ገዝተው ማጭድ ገዝተው

በመጀመሪያ ደሞዝ የለም። በራሳቸው መሬት ይሽጡ ነው። እሺ። በሁለተኛው ዙር ብር ከሀምሳ ደሞዝ በወር። በሶስተኛው አምስት ብር። እኔ አራተኛ ነኝ። እሺ። አስራ ሰባት አስራ ሰባት ብር ነበር። እኔ አሁንን እንትን ወጥቻለሁ። ጡረታ ጡረታ ጡረታዎች ሺ ስምንት ነው። አይደለም? አሃ ደመወዙት ሺ ስምንት አካባቢ። ታሪካዊ ነው ይሄ በደጃ ይጋዙ ዘመን ፖሊስ ጣቢያ ነበር እዚ። በቅልብ እ በቀል ጊዜ ጠፋ። ዱሮ ፈራንጆች መጡ። እዚ አረብ ሱዳን አንድ ዶክተር ላምቤ የሚባል ፈራንጅ አለ። ፈራንጅ ለጉብኝት ጎንደር ወጣ። እሱ ጎንደር ሲደርስ ጎንደር ባላባት ሚስት ትታመማለች። ጥምዝዛ በጆሮ ጥምዝዛ አለ። ምን ምን ያደርጉን? ባ ሰውዬ መጥቶ